በቴሌግራምም በዩቱብም በቲክታክም ለኔ የሚሰጡ አስተያየቶች በኔና በነባ መካከል የሚሰጡ አስተያየቶች ፍጹም ጤንነት የጎደላቸውና ከእውነት የራቁ አስተያየቶች ናቸው። አሰላሙ አሊኩም ወራህመቱላ ወበረከቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ያው እንግዲህ ከሰሞኑ ትንሽ ጣፋ ብያለው እና በጣም ይቅርታ። ያው ስትፈልጉኝ የነበራችሁ ሂባ ምን ሆነች ነው ቪዲዮ አሰሪ ምናምን ብላችሁ ላጠየቃችሁኝ እህቶቼ አመሰግናለሁ ያው ዛሬ እንግዲህ የመጣሁበት ዋነኛ ነገር ያው ስለ እኔና ስለነባ የመጨረሻ ቪዲዮ ለመስራት ነው። ግልጽ ግልጹን ለመናገር ማለት ነው። መበሻሸቅ የምትፈልጉት ሰዎች እንዳላቸው አይኑ አውቃለሁ። እናንተ ጋር ስበሻሸቅ እኔን የሚጠቀምብኝ ሰው ስላለ፣ እኔን ወጥመድ ማስገባት የሚፈልግ ሰው ስላለ፣ እኔን ከእሷ መስመር ማስገባት የምትፈልግ ሴትዮ ስላለች አልበሻሸቅም ከእናንተ ጋር። ችግርም ያለው ከእሷ ጋ ነው እንጂ ከነባ ጋ አደለም። ዙርስ ዛሬ ስለ ነባ እና ስለ እኔ ሁሉንም ነገር መናገር እፈልጋለሁ። ነባን ከነባ ራስ ላይ ውረጂ፣ ነባ ስትሰራ ሁልጊዜ እንቅፋት እንደደረደርሽ፣ ነባን ለመጣል ሁልጊዜ እንደሞከርሽ፣ መቼ የምትሰጡትን ኮሜንት ራሳችሁ ታውቃላችሁ። እንደዚ አይነት ኮሜንት በብዛት ትሰጡኛላችሁ፣ ምናምን ነገር በቴሌግራምን፣ በቲክታክን፣ በዩቱብም እያያችሁት ነው፣ ጭምር ማለት ነው። ስለዚህ ለእነዚህ እኔ እውነት እውነት እናውራ ከተባለን ነባን ለመጣል እኔ ቀን በቀን ቪዲዮ ሰርች ያለው እንቅፋት ደርድር ያለው የመጀመሪያ ቀን ከአህሙ ጋር በነበራት ኬዝ አህሙና ነባ የአንድ ሀገር ልጆች እንደመሆናቸው መጠን እሱ ነገሮችን ለማስተካከል ሲሞክር እሷን ብታስተካክላቸው ብዬ እስከመቆጣት ደርሻለሁ። አዎ ስናገራት ነበረ። ያንን እንደ ክፋት ከወሰዳችሁት ምንም ማድረግ አልችልም። ያ ነገር እኔ እንደ ክፋትም እንደ ጥላቻም አልወስደውም። ያልወሰደትም በጣም ብዙ ሰዎች አሉ። ለእናንተ ሊመስላችሁ ይችላል። ምክንያቱም የሰው ልጅ የአንድ ሀገር ልጅ ሆኖ ሊገናኛል ይታረቃል። መልሶ የመገናኘት እድል አለው ምናምን። ነገር ነገር ግን ይቅርብ ይባባል እንኳ ሰው እየፈጸመበትን በደል መቼ ማይረሳ መቼም ከዛ አንጻር እስከ መቆጣት ሁሉ ደርሻለሁ። ነገሮች ቢስተካከሉ ብታስተካክላቸው ብታግዘው ቢተጋገዙ ምናምን የሚለው ነገር ስለነበረ ውስጤ ነገር ግን አልተሳካም። ከዛ ወዲህ እኔ ቪዲዮ ሰርችባታለሁ ወይ ከዛ ወዲህ ቪዲዮ ቀን በቀን እየሰራው እንቅፋት ሆኜባታለሁ የሚለው ለራሳችሁ ጥያቄ ነው። ከኤብሮ ጋር ለመጀመሪያ ቀን ስትመጣ ስትገፋፉ ነበረ። በጣም ብዙ አስተያየት እየሰጣችሁ እየወሰወሳችሁ ምናምን ምናምን ግን እኔ መጥቼ እውነቴን ነው የምላቸው ራሴን እልክን እምቅ አድርጌ ይዤ ምናምን ነገር ዝቅ ብዬ ነበረ ስለምናቸው የነበረው በቃ ነባን መናገር ባለብኝ ሰዓት ተናገርኳት። ያ ነገር አልተሳካም። ስለዚህ ነቧ አሁን ስራ ላይ ነች። ፈትቻታለሁ መናገር አልፈልግም። እሷን እንድናገራት መንገዷ ላይ እንቅፋት እንደሆነባት አስገፋፉኝ መሆን አልፈልግም። ትስራበት እንቅፋት ለሆነባት አልፈልግም ብዬ ተናግራለሁ። ለምኛችኋለሁ ሁሉ እና እናንተም ደግሞ ከፈኪናሙ ራስ ላይ ውረዱ፣ ከኔም ራስ ላይ ውረዱ ብያችኋለሁ። አላልኳቸውም? እንደዛ ብያቸው ከኤብሮ ጋር እስካሁኗ ጊዜ እናሳ ድረስ ያው ባለፈው ከትናንት ወደ በሰራሁት ቪዲዮ ነባ ነው የተናገርኳት። ያንን ሁሉ ጊዜ ሲያሳልፉ ሲሰሩ ምናምን ሰርቼባት አላቅም። ብዙ እናንተ እንደምታስቡት እንቅፋት መደርደር ብችል ብፈልግ ኖሮ እውነቴን ነው የምላቸው። እንቅፋት መደርደር ብፈልግ ኖሮ ብዙ የሚወራባቸው ነገር አለ ኤብሮም ሆነ ነባ ግን ያንን ነገር አላደረግኩትም። እኔ ያንን ነገር ብናገር አውቃለሁ ማን እንደሚጠቀም፣ ማን እንደሚጠቀም። ችግሩ ያለው ከነባ ጋር አይደለም። እኔ ከነባ ጋር ችግርሽ ምንድን ነው? ከነባ ጋር ምንም አይነት ችግር የለብኝም። ነባን ትጠያታለሽ? ለምን እጠላታለሁ? ነባን እጠላታለሁ አይደለም ያልኩት፣ ነባ አትመቸኝም ነው። አለመመቸት ሌላ ጉዳይ ነው፣ መጥላት ሌላ ጉዳይ ነው። ሰውን ስጠሉት ሁልጊዜ እንቅፋት ትደረድራላችሁ፣ ስለዛ ሰው ሁልጊዜ ቀን በቀን ታወራላችሁ ሰው ዘንድ ታሳጣላችሁ። ሰው ዘንድ እንዲጠላ ታደርጋላችሁ። ያንን ነገር ሲያደርግ የሚውለው ማን ነው? ሂባ ነች ወይንስ የሂባ የነባ ወዳጅ የነባ እህት የነባ መከታ የምትሏት ቀን በቀን አህሙና ፈኪን ሲያሳጣ የሚውለው ማን ነው? በፈኪና በአህሙ መካከል ጥላቻን ሲነዛ የሚውለው፣ በነባና በፈኪያ መካከል ጥላቻን ሲያስተላልፍ በቀን ሁለት ሶስት ጊዜ ለራሱ ማለት ነው የሚሰራባቸው ቪዲዮ ያንን ሁሉ እንቅፋት ሲደረድር የሚውለው ማን ነው? የእናንተው ሰው ናት። እኔ ደግሞ በእሷ መስመር በእሷ ወጥመድ መግባት ስለማልፈልግ የኔን ቪዲዮ ወስደ እንደምትሰራ ይነገረኛል። አላህ ምስክሬ ነው፣ አንድ ቀንም ቪዲዮን አዳምጭ አለቅ። ማዳመጥ አልፈልግም። የኔን ቪዲዮ ወስደ ስትሰራ አይለ ስራ ነው ችግር የለውም ምናምን ትስራበት ነው ብዬ ስመልስ የነበረው ስሪባት፣ መልሽላት፣ ለሂባ ድርሱልኝ ብላለች ምናምን ሲሉኝ ዝም ብዬ ነው የማልፈው፣ ስራ መስሎኝ በቃ ፍትፈታ መስሎኝ። ግን እሱ የያዘችው ፍትፈታ አይደለም፣ ስራ አይደለም። ከትልቅ እስከ ትንሽ ዩቱበር ማሳጣት፣ ማጣቆር፣ እንቅፋት መሆን፣ እንቅፋት መደርደር። ይህንን ነገር አንድ ቀን በራሳችሁ ይገባችኋል፣ ይህን ነገር አንድ ቀን ታስተውሉታላችሁ ብዬ ጠበኳችሁ። እናንተ ግን የበለጠ ነገሩን እንትን ነው ማለት ማበረታታት፣ ጀግና ጀግና ማለት ጀግንነት ከሆነ ብዬ መጥቼ ተናገርኩ። ባለፈው ያንን የተናገርኩት ፈኪና አህሙን ከሜዳ ከዚህ ከዩቱብ ሰፈር አጠፋችኋቸው። ከዛ ዩቱብ ላይ መስራት እየፈለገ አህሙ ከዩቱብ አባረራችሁት። ታውቃላችሁ፣ አህሙ መስራት ይፈልጋል። ስንት አላማ እንዳለው ተናግሯል። ምናምን ነገር መቀየር ይፈልጋል መስራት ይፈልጋል። ብዙ አላማ ያለው ልጅ ነው። ግን እንቅፋት እሷ በምትረጨው መርዝ በየቦታው እየሄዳችሁ ስትነዘንዙት በቃ ኦቨር ማለት ነው። እኔ በዚህ ልክ ይሳካላታል ብዬ አላስብኩም። የዛ ሰዓት ዝም አልኩ፣ ምናምን ነገር ከዩቱብ እስከሚጠፉ ድረስ ምናምን። ከዛ በኋላ ደግሞ ቲክታክ ተከትለው ሄደች። ቲክታክ ተከትለ ሄዳ ከፈኪና ከአህሙ ጋር እያያዘች እንደዚህ አለች፣ እንደዚህ ወጣ፣ እንደዚህ ወረደ እያለ ድጋሚ ትሰራለች። ያ ነገር እኔ ይደርሰኛል የምትናገረው በእርግጥ እኔ ቃል በቃል ሰምቻት አላውቅም እና ቲክታክ ላይ ግን ሰምቻት አውቃለሁ። በጣም አፈቀላጤ በጣም መርዝ የተሸከመ ምላስ ነው ያላት። ለምን ለምን? በዚህ ልክ ማለት ሰው አስተያየት ሲሰጥ እኮ በልክ መሆን አለበት። አንዳንድ ጊዜ ደግሞ መቀየስ ዩቱበሮች፣ እነሱ ብቻ አይደሉም። ብዙ ፌመስ ዩቱበሮች ብዙ ድራማ ይሰራሉ። ስለነሱ አንዳንድ ጊዜ ጨምርምር አድርጋል። ለምን ቪዲዮ መስራት አቃታት። ምንድን ነው አላማዋ? አሁን ከቲክታክ ማባረር ጀመረች። እናንተ የእሷን ምክር ሰምታችሁ መቼም ጅላን ፎኖ የምትከተሏት እንዳላቸው ማስተዋል ያቃታችሁ እንደዚህ አይነት ሰዎች ስለሆናችሁ ተናደድኩኝ። ከቲክታክም አጠፋችሁት፣ መስራት እየፈለገ ለምን ለምን? የዛ ሰዓት መጥቼ ተናገርኳቸው። ሲቀጥል ደግሞ እሷ ፈኪያን የመናገር ሞራል የላትም። እሷና መሰሎቿ ናቸው እኮ ትላልቅ ዩቱበሮችን ማለት ትላልቅ ሚዲያዎችን እኮ ሲያጥለቀልቁ የነበረው በባላቸው ላይ ባል ይዘው ሁለት ሶስት አራት አዑዝ ቢላል ነበር እንዴ! ሚዲያው ሲጠለቀለቅ የነበረው እነ ድብቅ ካሜራ እነ ምናምን የሚባሉ ብዙ ትላልቅ ዩቱበሮች ሚዲያዎች ነበሩ። በነዛ ሚዲያ ሲጠለቀለቅ የነበረው እሷና መሰሎቿ ነበሩ። በባላቸው ላይ ባል ውሽም አያያዙ ሴቱም ወንዱም ትልቁም ትንሹም ሚዳውን ሲያጠለቀልቅ የነበረው ልጅ የማን ልጅ እንደሆነ ሳያቅ አንድ ወንድ ልጅ ወይንም ደግሞ አንድ ወንድ ባል ሲያሳድግ የነበረው የነሱ ሰዎች ናቸው። ስለ ፈኪያ ታሪክ እየደጋገመች ሰው ዘንድ እንድትጠላ ማድረግ የለባትም። ያ ነገር ያመኛል። ሁለታቸውን በዛ መንገድ ስጎዳቸው ሳይ እናንተ በእርግጥ ያ እኔ ነባን መናገሬ ለእሷ እንደሚጠቅማት አውቂ ነው ሳላውቅ የቀረው እንዳይመስልሽ በነገራችን ላይ ደስ እንዳይልሽ ግን የኛ እኔ የተሰማኝ የኛ የሚለው ይቅርና እኔ የተሰማኝን ፊሊንግ እናንተ እንዲሰማችሁ ፈለግኩ ነባን በመናገር። ግን ነባን በተናገርኩ ሰዓት እሷ ወጥመድ ውስጥ እንደገባው ለእሷ ስራ እንደፈጠርኩላት ሳላውቅ ቀርቻ አይደለም። ግን እናንተ እንዲሰማችሁ ስለፈለግኩ የግድ መናገር ስላለብኝ ነው። አስተውሉ በቃ። ነባን የነባ እህት ነች፣ የነባ መከታ ነች፣ የነባ ወዳጅ ነች ካለች፣ ስለ ነባ ብቻ ነው ማውራት ያለባት፣ ስለ ኤብሮና ስለ ነባ። ከዛ ሌሎችን ደግሞ አንዳንድ ጊዜ አምጥጣት ስራ፣ በቀን ሁለት ሶስት ጊዜ ግን፣ ስለ ሁለቱ እያመጣች እያወራች። በተለይ ደግሞ እዚህ ገመታቸው ሙስሊም እህትሻ አደለች ምናምን ትላላችሁ። ስለ ሙስሊም እህት ታማማችነት እናንተ ካወቃችሁ፣ እንዴት ሁሉንም ነው መውደድ አለባችሁ። ፈኪያ ናህሙ ለእናንተ ሙስሊም እህቶች አደሉም? ሚዛናዊ መሆን አለባችሁ። ስትናገሩ ራሱ ሚዛናዊ መሆን አለባችሁ። እነሱን ሲናገሯቸው ባልዋሉበትም በዋሉበትም ለምን የሚለው ጥያቄ ሊመጣላችሁ ይችላል። ያንም ማገናዘብ አለባችሁ። ሲቀጥል፣ በነባም ሆነ በፈኪያ መካከል ምንም አይነት ኬዝ የለም። አይደለም ተጣልተዋል አልተጣሉም። በፈኪና ማ ነው፣ በነባና በአህሙ መካከል ነው ኬዜ ያለው። አህሙን መናገር ሲያቅታችሁ በአብዛኛው የምትናገሩት ፈኪያን። በእርግጥ እሱንም እየነዘነዛችሁት ነው በየቦታው ሳላውቅ ያንን ነገር አውቃለሁ አያለሁ። ደግሞ የበለጠ ሄዳችሁ ነዝንዙት አሏችሁ። እሱም መለመዝ ያቅታችሁ ሁሉንም ነገር ወደ ፈኪያ፣ በብዛት ግን ወደ ፈኪያ ነው የምታዞሩት። ለምን ምን አገባችሁ? ሲጀመር ፈኪያና ነባኩ በቅርቡ ትልቁን የአላህን ቃል ቁርአን እኮ የተሰጣጡ ሙስሊም እህትማማቾች ናቸው። ምን አገባሽ አይበቃሽም? በዚህ ልክ ሰው ማሳጣት በዚህ ልክ ሰው ማጣላት ምን አስፈለገ? ምንም የተጣሉበት ምክንያት የለም። ፈኪያና ነባ ወደርሽም፣ ጠላሽም ደግሞ እነሱ እህት አማማቾች ናቸው። አንቺ አይደለሽም እህት። እሺ፣ ቢገባሽ ማለት ነው። እኔ ችግር ያለብኝ የነባ እህት ጋር ከምትሏት እንጂ የነባ እህት ጋር ከምትሏት እና ከእናንተ ጋር እንጂ ከነባ። በነገራችን ላይ ኤብሮና ነባን የጠቀመቻቸው ነው የሚመስላቸው። ትጠቀምባቸዋለች እንጂ አትጠቅማቸውም። ለእነሱ ጥሩ ለራሱ አይደለም የምትሰጠው አስተያየት ምክንያቱም በነሱ መካከል በነዚህ በአራቱ መካከል እልል የሆነ ቅር የሚያባብል ነገር አለ፣ እሷ ከምትሰጣቸው አስተያየት። ሌላው አሁን ዩቱበር ቢረገጥም ቢዘቀዘቅም ቢወቀስም ምንም ቢሰደብም የሚሰሩው ድራማ ነው። በእነዚህ መካከል ያለው ግን የሆነ ቅር የሚያባብል ነገር አለ በመካከላቸው። እንደ በእነሱ በነባና በኤብሮ ምክንያት ሌሎቹ ሲሰደቡ ደስ የሚላቸው ኮንፊደንስ የሚሰማቸው ነው የሚመስላችሁ፣ አይምሰላችሁ። ያምር ደስ አይልም። ማሰብ ለቻለ ማስተንተን ለቻለ ደስ አይልም። እነሱ ደስ ይላቸዋል ብዬ አላምንበትም። ኤብሮና ነባ፣ እሷ የምትረጨው መርዝ አያስደስታቸውም። ወይም ደግሞ በእነሱ ምክንያት ፈኪና ነባን በዛ ልክ ስትናገሩባቸው ደስ አይላቸውም። ይህን እኔና እሷ ችግር የለብንም። በነገራችን ላይ ኤብሮና ነባ ቢጠፉ እሷ በሌሎች ትሰራለች። እኔም ፈኪና አሁን ቢጠፉ በሌሎች ትሰራለሁ። ፈትፋች እስከሆነ ድረስ ሀቅ ሀቁን እንናገር ከተባለ ግን በዚህ መካከል እነርሱን መጉዳት የለብንም። የምንሰጠው አስተያየት በልክ መሆን አለበት። እንደ ሌሎቹ ዩቱበሮች ድራማ አይደለም እየሰሩ ያለው ነገር ድራማ አይደለም። ለዛ ያሸማቀቃል፣ ኮንፊደንስ እንዳይኖራቸው፣ ዘና ብለው እንዳይሰሩ በቃ ጭቅጭቅ ነው የተደረገው። ደስ አይልም ለማንም ቢሆን። ስለዚህ ያን ነገር አስቆሙት። ሌላው ነገር ደግሞ ምንድን ነበር ልናገር የነበረው ስለ ኤብሮ ስለ ኤብሮ እና ነባ ኤብሮን ተቀብሮታላችሁ። እንዳምንባልኩት ነባና ኤብሮን አይደለም የተናገርኩት። እዚህ ጋ እናንተ ነው የተናገርኳቸው። ሆናችሁ አለመገኘት የእናንተ ምርጫ ነው። ነገ ጧት ነባ ከሌላ ሰው ጋር ብትሰራ፣ ኤብሮ ከሌላ ጋር ሰው ቢሰራ ላለመጣል እኔን አሳፍሩኝ። በዛ ቦታ ላይ ተገኝታችሁ እንደ ደገፋችኋቸው ቀጥሉበት። ምንም የሚያበሳጭ ነገር የለም። እና ዝሩ ዝሩ ሀሳቤ ከተመቻችሁ ከወደዳችሁ፣ ተወደዳችሁ። ካልተመቻችሁ ገደል ግቡ፣ ገደል ግቡ። የእውነት እኔ ካሁን በኋላ መልስ አልሰጣችሁም ለእናንተ። ቢገባችሁ ይግባችሁ። ከዚህ በላይ መናገር በድንጋይ ላይ ውሃ ማፍሰስ ነው። ይሄ እንደበፊቱ እንደበፊቱ የምትሉ ሰዎች እንደበፊቱ ነኝ። ምንም የተቀየረ ነገር የለም እኔ ጋር። እናንተ በምትፈልጉት መንገድ ያንን ሰው ስላልደገፍኩላችሁ ምናምን ሊሆን ይችላል እንጂ የተለየ ሀሳብ ስለሰጠው አደለም። ስሜታዊ ለሆን እችላለሁ። ሳዋራ ምናምን ሪል የሆነ ፊሊንግ ማለት ነው የሚሰማኝ ብዙ ጊዜ በእነሱ ስሰራ ደስ ማለት በቃ፣ እውነት እውነቱን ነው የምናገረው። እያስመሰልኩ ስላልሆነ ለዛ ልናደድ እችላለሁ፣ ስሜታዊ ለሆን እችላለሁ እንጂ ሌላው ነገር አስተያየቲ በፊት እንደነበረው ነው። ምንም የተቀየረ ነገር የለም። ዞሮ በሌላ ቪዲዮ እንገናኝ። ሰላም ሆኑ ባይ።